ሰላም አለይኩም ወረህመቱላሂ ወበረካቱ። ዛሬም በሌላ ታሪክ ተመልሰናል። በዛሬው ታሪካችን የዓለማቱን ጌታ አላሁ ሱብሓነ ወተዓላ ነጠፋለሁ ስላለው ትዕቢተኛ ንጉስ የሚገርም ፍጻሜና የነቢዩላህ ኢብራሂም ዐለይሂ ሰላም ሰብር እናያለን። ከብዙ ሺህ ዓመታት በፊት ነምሩድ የሚባል ንጉስ ነበር። መላውን ዓለም የገዛ ንጉስ፣ የከላውዲያን ነገድ ገዥም ነበር። መጀመሪያ ላይ ሰዎች እንደ ፍትሐዊና ሚዛናዊ ሰው ያውቁት ነበር። ህዝቡም ከዋክብትንና ጣውታትን ያመልኩ ነበር። ነገር ግን የነምሩድ መንግስት እያደገ ሲሄድ እብሪተኛ ሆነ። ከደቡብ ወደ ሰሜን ሰፊና ኃይለኛ ግዛትንም ገነባ። ተጨማሪ ቁጥጥርና ኃይልም ካገኘ በኋላ የራሱን ሐውልቶች ሠራ። በግልጽም አምላክ ነኝ ብሎ ተናገረ። ህዝቡም እንዲያመልኩት ታዘዛቸው። ምንም እንኳን ስሙ በቁርአን ውስጥ በቀጥታ ባይጠቀስም በሱረቱል በቀራ ውስጥ የተነገረው ሰው እሱ እንደሆነ ብዙ ሰዎች አምናሉ። ምክንያቱም አላህ ኃይልንና መንግስትን ቢሰጠው፣ እሱ ግን ኩራትን ጀመረ። እናም ከነቢላህ ኢብራሂም ዓለይሂ ሰላም ጋር ተከራከረ። እውነተኛ ስሙ ናራምሲን ሲሆን የባቢሎን ጨካኝና ደም አፋሳሽ ገዥም ሆነ። ናምሩድ በታሪክ ውስጥ የመጀመሪያው ራሱን እኔ አምላክ ነኝ ያለው ሰው በመባል ይታወቃል። ይህ ጨካኝ ሰው የባቢሎንን ከተማ ገነባ፣ ቀጥሎም ሰዎችን መጉዳት ጀመረ። ምንጮች እንደሚሉት ናምሩድ ከካም ዘሮች ነበር። የኖህ ልጅ የካም የልጅ ልጅ የኩሽ ልጅ ሲሆን ከካም ቤተሰብ የመጡ ሰዎች በመጀመሪያው ታሪክ ውስጥ እጅግ ጠበኛና ጨካኝ ገዢዎች እንደነበሩ ይታመናል። በመጀመሪያው ታሪክ ውስጥ የሰው ልጅ እጣ ፈንታን ለመቆጣጠር ሞክረዋል። መንግስታትን በመገንባት አንዳንዶቹ ግብጽ ያሉ አገሮችን እንደፈጠሩ ይናገራሉ። ሊቢያ፣ አረቢያና ህንድ እንዲሁም ከዚህ ቤተሰብ የመጣው ናምሩድ። ባቢሎንን ብቻ ሳይሆን የነነዌንና የካላንን ከተሞችንም እንደገነባ ይታመናል። ናምሩድ በታሪክ ውስጥ ጨለማ ቢሆንም ኃያል ሰውና በዓለም ላይ የመጀመሪያው ታላቅ ንጉስ በመባል ይታወቃል። ወደ ደቡብ አናቶሊያና ወደ ሜሶፖታሚያ ሰሜናዊ ክፍል ወታደራዊ ዘመቻዎችንም መርቷል። ታሪክ ዘገባ ገለጻ ብዙ መንግስታትን ድል አድርጓል። ምንጮች እንደሚሉት ናምሩድ ኢብራሂም ዓለይሂ ሰላምን ወደ እሳት የጣለው ገዥ እሱ ነበር። ሰዎችንም በአላህ ላይ እንዲያመፁ ያበረታታቸው ነበር። በታሪኮች መሰረት ነምሩድ ማን ህፃናትን የገደለ እንደ ብልህ ኮከብ ቆጣሪ፣ ጣዖት አምላኪ፣ የከተሞች ገንቢንና ጨካኝ ተብሎ ተገልጿል። በድሮ እንስሳት ላይም እንኳን ጥር እንደነበረው ይነገራል። ሚስቱ ሰሚራሚስ እንደ መለኮታዊ ፍጡር ትቆጠር ነበር። ነምሩድ ከጣዖታት በተጨማሪ ታላላቅ ቤተ መቅደሶችንም አስገንብቷል። ግዛቱም ለ400 ዓመታት ያህል ቆይቷል። በነምሩድ ማህበረሰብ ውስጥ ጣዖቶች የሚመለኩ ብቻ እንደ ሰዎች መብላት፣ መጠጣት እና መናገር እንደሚችሉ ያምኑ ነበር። ህይወትን ሊፈጥሩ እንደሚችሉ እና ሞትንም ሊያመጡ እንደሚችሉም ጭምር። ሰዎች እነዚህ ጣዖቶች በሁሉም ነገር ላይ ኃይል እንዳላቸው ያምናሉ። በተጨማሪ ከዋክብትና ፕላኔቶችንም ያመልኩ ነበር። ፀሐይንም ከሁሉም በላይ ኃያል አድርገው ይመለከቷታል። ሰዎቹ እነዚህ ጣዖቶችን ታከቧቸው ይጠብቋቸውና ከማንም በላይ የተሻሉ እንደሆኑ ለማረጋገጥ ሞክረዋል። በእነሱ የማያምኑ ሰዎች ጣዖቶች የተቀመጡባቸው ቤተ መቅደሶች የህዝብ ጉዳዮች የሚፈረድባቸው ፍርድ ቤቶች በመሆን ጥቅም ላይ ውለው ነበር። እምነታቸውንም ሆነ ወጎቻቸውን የማይከተሉ ሁሉም ከባድ የሆነ ቅጣቶች ይጠብቋቸዋል። እንደ በድንጋይ መወገርና እሳት ውስጥ እያስገቡ ይቀጧቸው ነበር። ይህ ማህበረሰብ ሌላ ምንም አይነት እምነት እንደሌለና ቢኖር እንኳን እንደ አደገኛና አስፈሪ የሆነ እንዲታይ አድርጓል። አንድ ቀን ንጉስ ነምሩድ በተኛበት እውነት የሚመስል ህልም አየ። በህልም ውስጥ ከሰማይ የሚመጣ የሚያበራ ብርሃን ከፀሐይና ከጨረቃ የበለጠ ብርሃን አምልጦ ሲመጣ ታየው። በተረበሸ ስሜት ላብያ ጠመቀው። ከተኛበት በመነሳትም የሚተማመንባቸውን ተአምራት ተንባዮችን ጠርቶ ህልሙን እንዲፈቱለት ጠየቀ። ተንባዮቹም በአገሪቱ ወጣት ወንድ ህፃን በቅርቡ እንደሚወለድ የህዝቡ ሃይማኖቱን የሚቀይርና በመጨረሻም እሱን እንደሚገለው ይነግሩታል። ይህንንም የሰማው ጨካኝ የሆነው ንጉስ አዲስ የተወለዱትን ህፃናት በሙሉ ያለምንም ርኅራሄ እንዲገደሉ ትእዛዝ ሰጠ። በዚያን ጊዜ ብዙ ንጹሐን ህፃናት ልጆች ያለ ምሕረት ተገደሉ። የኢብራሂም ዓለይሂ ሰላም እናት ልትወልድ ተቃርባ ነበር። ነገር ግን ወንድ ልጅ ከወለደች ትእዛዙን ታቀዋለች። ይህን ህግ ፍራቻም ባለቤቷ አዛርን ጠርታ ወደ ቤተ መቅደሱ ሂዶ እንዲጸልይላትና ህፃኑ ወንድ ከሆነ ወደ አንተ አመጣዋለሁ፣ አንተም ለናምሩድ ማቅረብ ትችላለህ፣ ይሄም የናምሩድን እምነት እንድታገኝ ረዳሃል ትለዋለች። ነገር ግን ይሄ ብልሃት አንድ እናት ልጇን ላለማጣት ያሰበችው ሀሳብ ብቻ ነበር። አዛር ከሄደም በኋላ ኢብራሂም አለይሂ ሰላም ተወለደ። ድብቅ በሆነ ዋሻ ውስጥም አስቀመጠችው። አዛር ሲመለስም ህፃኑ ሞቶ እንደተወለደ ነገረችው። አዛር ርቆ በሚሄድ ሰዓትም ዋሻውን እየሄደች ትጎበኛለች። ኢብራሂምም ጣቶቹን እየጠባ እንደሆነ ታያለች። ጅብሪል አለይሂ ሰላም ከጣቶቹ ውስጥ ወተትና ማር እያፈለቀለት ነበር። በዚህ የነምሩድ አስፈሪ ህግ ምክንያት ኢብራሂም የልጅነት ጊዜውን በዋሻዎች ውስጥ አሳለፈ። ሲያድግና ወጣት ሲሆን ግን የአላህን አንድነት መልእክት ማሰራጨት ጀመረ። ጊዜ እያለፈ ሲሄድ የነምሩድ ህልም ተረሳ፣ ኢብራሂምም ከዋሻው ወጣ። አዛር በመጨረሻ ልጁ በህይወት እንዳላወቀ የእስልምና ምንጮች እንደሚሉት ኢብራሂም ዐለይሂ ሰላም መካከለኛ ቁመት የሃዛል አይኖች ደግ ውብ ፊትና ግልጽ ግንባር ነበረው። ከሁሉም በላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይመስል ነበር። ኢብራሂም ሲያድግ በአባቱ የተሰሩ ሐውልቶች ይረብሹት ጀመር። አባቱ አዛር ግን የአማልክት ሐውልቶች እንደሆኑ ያምን ነበር። ነገር ግን ኢብራሂም ይህንን ሐሳብ ከጅምሩ ውድቅ አድርጎታል። አንድ ሌሊት እንቅልፍ እምቢ ይለውና ብዙ ጊዜ ወደሚጎበኘው ተራራ ቤቱን ለቆ ሄደ። ልክ እንደ የልጅ ልጁ ነቢዩ መሐመድ ሰለ ላሁ ዐለይሂ ወሰለም በሌሊት ዋሻ ውስጥ ይቀመጥ ነበር። በዚያ ምሽት ሰማዩ በጣም ግልጽ ነበር። ሰዎች የሚያመልኳቸውን ጨረቃዎችና ከዋክብቶችንም ተመለከተ። በጣም እያዘነ ከጨረቃ ከዋክብትና ፕላኔቶች በላይ ምን አለ ብሎ እያሰበ ወደ ቤቱ ተመለሰ። ሲነጋ ኢብራሂም ሰማይ ላይ ያሉን ነገሮች የሚያመልኩ ሰዎች ልክ እንዳልሆኑ ለአባቱ ለመንገር ተዘጋጀ። አላሁ ስብሓነ ወተዓላ የኢብራሂም ዓለህ ሰላምን ቃል በቁርአን እንዲህ ይለናል፣ ወኢዝ ቃለ ኢብራሂሙ ሊአቢሂ አዘራ አተተኺዞ አስናመን አሊሃ ኢኒ አራከወቀውሞ ከፊትደላሊን ሙቢን። ኢብራሂምም ለአባቱ ለአዛር ጣዖታትን አማልክት አድርገህ ትይዛለህን? እኔ አንተንም ህዝቦችህንም በግልጽ መሳሳት ውስጥ ሆናችሁ አያችኋለሁ ይለናል። ከህዝቦቹም ጋር በሚወያይበት ሰዓት ግልጽና መኩንያዊ ክርክሮችን መጠቀም ጀመረ። የተከበሩ የአላህ ቃልም እንዲህ ይለናል ሌሊቱም በእርሱ ላይ ባጨለመ ጊዜ ኮኮብን አየ፣ ይህ ጌታዬ ነው አለ። በጠለቀም ጊዜ ጠላቂዎቹን አልወድም አለ። ጨረቃንም ወጪ ሆኖ ባየ ጊዜ ይህ ጌታዬ ነው አለ። በገባም ጊዜ ጌታዬ ቅኑን መንገድ ባይመራኝ በእርግጥ ከተሳሳቱት ሕዝቦች ሆናለሁም አለ። ፀሐይንም ጮራዋን ዘርግታ ባየ ጊዜ ይህ ጌታዬ ነው፣ ይህም በጣም ትልቅ ነው አለ። በገባችም ጊዜ ወገኖቼ ሆይ እኔ ከምታጋሩት ሁሉ ንጹህ ነኝ አለ። እኔ ለእዚያ ሰማያትንና ምድርን ለፈጠረው አምላክ ቀጥተኛ ስሆን ፊቴን አዞር፣ እኔም ከአጋሪዎቹ አይደለሁም አለ። በዚህ ክርክርም ኢብራሂም ለህዝቦቹ እነዚህ በሰማይ ውስጥ ያሉ ነገሮች ሀያል ቢመስሉ ይጠፋሉ፣ በሌሎችም ይተካሉ። እውነተኛ ፈጣሪ ግን በፍጹም አይጠፋም፣ ወይ ቦታውንም አይሰጥም። ኢብራሂም ህዝቡን በአላህ አንድነት እንዲያምኑ እና እሱን ብቻ እንዲያመልኩ ለማድረግ የተቻለውን አድርጓት። ኢብራሂም አለይሂ ሰላም ከዛሬ 4000 ዓመታት በፊት ይኖር ነበር። እንደ ብዙዎች ዛሬ እንደሚያስቡት በቀላል ተቀማጭ ህዝብ ውስጥ አልነበረም። የሜሶፖታሚያ ስልጣኔ ከ1500 እስከ 2500 ዓመታት በፊት ብንመለከት ለዘመኑ የተሻለ ቴክኖሎጂ እና እውቀት እንደነበራት እናያለን። ሱመራውያን ጽህፈት ይጠቀሙ ነበር እና በዚያን ክልል ያሉ ሁሉም ማህበረሰቦች ተጽዕኖ አሳርፈው ነበር። እነዚህ ሁሉ ማህበረሰቦች ሱመራውያን፣ አካዲያን፣ አስሪያንስ እና ባቢሎናውያን በሜሶፖጣሚያ ክልል በባቢሎን የተባለች ምድር ይኖሩ ነበር። ነምሩድ በዛ ምድር ላሉ ሁሉም ሰዎች ለእርሱ እንዲሰግዱና እንዲታዘዙት ሲል ህዝቡ ላይ አስፈሪና ጭካኔ የተሞላባቸውን ነገሮች ያደርግ ነበር። በዚህን ጊዜ አላሁ ስብሐነሁ ተዓላ ጨካኙን ነምሩድ እና ህዝቡን ይመራቸው ዘንድ የአላህን ትእዛዛትና ክልክላዮችን እንዲያውቁ ኢብራሂም ዓለይሂ ሰላምን እንደ ነቢይ ላከው። ነቢዩ ኢብራሂም መጀመሪያ ላይ ይህን የላቀ ማህበረሰብ ምክንያቶችንና አእምሮን በመጠቀም ለማሳመን ሞከረ። እምነታቸውን እንዲጠይቁና ስለ ሐሰት አማልክቶቻቸው ጥርጣሬ እንዲገባቸው አድርጎ ነበር። ነገር ግን ይህ አካሄድ ዋጋ አስከፍሏል። እውነት መናገር ሁልጊዜ ውድ ነበር። ነቢዩላህ ኢብራሂም ዓለይሂ ሰላም መጀመሪያ የፈጸመው ነገር ከእውነተኛ ቃላቱ የተነሳ ነበር። ሰዎች ግን ደጃፎቻቸውን ይዘጉበት ጀመር፣ ከሃዲ ብለውም ጠሩት። ወላጅ አባቱ እንኳን እስከ መግደል ድረስ አስፈራራው። በምላሹ ግን ኢብራሂም ርህራሄ ተሞልቶ ተጽዕኖ አደረገ። ለአባቱ ምህረት እንደሚለምንለትና ራሱን ከጣዖት አምልኮ እንዲያርቅ ነገረው። አባቱ በጀሃነም ዘላለማዊ ሰዓት እንዲሰቃይ ያልፈለገም ነበር። በመጨረሻም በአላህ ላይ ባለው እምነት በመመራት የአባቱን ቤት ለቆ ወጣ። ኢብራሂም አለይሂ ሰላም የአባቱን ቤት ለቆ ቢወጣም ህዝቡ ግን ማስጠንቀቁን አላቆመም። ስለ አላህ ውበት፣ ኃይል፣ ጥበብና ታዋቂነት ለማሳመን ሞከረ። ነገር ግን እነ እርሱ ጣዖታትን ማምለክ ቀጠሉ። እሱ ግን አላረፈም እና ልዩ የሆነ ቅድም አወጣ። የካልዲያን ነገድ በዓመት አንድ ጊዜ የሚያከብረው በዓል ነበረው። ሁሉም ሰው ይህም በዓል ለማክበር ከከተማዋ ይወጣሉ። ኢብራሂም አለህ ሰላም ይህንን ክስተት ተጠቅሞ ሹል ሰይፉን ይዞ ወደ ቤተ መቅደሱ በመግባት ያለ ፍርሃት ህዝቡ የሚያምነውን የሐሰት አማልክት ማፍረስ ጀመረ። አንድ ትልቅ ሲቀር ሁሉንም ሰባበራቸው። ሰይፉንም ባልሰበረው በዚያ ትልቅ ጣዖት አንገት ላይ አንጠልጥሎት ሄደ። ህዝቡ ከበዓሉ በተመለሰ ጊዜ ያዩት ነገር በጣም አስፈራራቸው። ይህንን ማን እንዳደረገው ማሰብም ጀመሩ። በመጨረሻም ጥርጣሬያቸው ወደ ኢብራሂም ዓለይሂ ሰላም መሯቸው። ሁልጊዜ ወደ አላህ እንድንጠጋ የሚጠራ እሱ ነው፣ ያደረገውም እሱ ነው በማለት ወደ እርሱ ጋር ሄደውም ጠየቁት። እሱም ራሳቸውን ልጠይቋቸው ትችላላችሁ፣ ምናልባት የሚነግሯችሁ ይሆናል ሲላቸው፣ እነሱም መናገር እንደማይችሉ ነገሩት። ኢብራሂም ዓለይሂ ሰላምም ቀጥል አድርጎ መናገር ሆነ ራሳቸውን መጠበቅ ካልቻሉ እንዴት እናንተ ሊጠብቋችሁ ይችላሉ? አሏቸው። በዚህ ግልጽና ምክንያታዊ ክርክር ማሸነፋቸው፣ ኩፋሮችም ምንም መልስ ሊያገኙለት አልቻሉም። ነገር ግን ኩራታቸው ስህተቶቻቸውን እንዲያምኑ ከማድረግ ከልካይ አደረጋቸው። ይሉቅንም ኃይላቸውን ተጠቅመው ኢብራሂምን አሰሩት። ንጉሥ ነምሩድ እስኪመለስም ድረስ ጠበቁት። በዚያን ጊዜ ንጉሥ ነምሩድ ከደቡብ ሜሶፖጣሚያ ወደ አናቶሊያና ወደ ኡርፋ ከተማ ወረራዎችን ለመምራት ርቆ ነበር። ወደ ከተማው በተመለሰ ጊዜ። አለቆቹ ጣዖታትን ማምለክ የማይቀበልና አማልክቶቻቸውን ያፈረሰ ኢብራሂም የሚባል ወጣት እንዳለ ነገሩት። ነምሩድም ኢብራሂምን አስጠራው። መጀመሪያ ላይ ለማሳመን ሞከረ። ነገር ግን ኢብራሂም ዓለይሂ ሰላም ጌታዬ ህያው የሚያደርግ መግደልንም የሚያደርግ ነው ባለ ጊዜ ነምሩድ በጣም ተናደደ። ምን ማድረግ እንዳለበት ለመወሰንም አማኞቹን ሰበሰባቸው። ከእነርሱ ውስጥ አንደኛው ሄኖን የሚባል ሰውም በታላቅ እሳት እናቃጥለው አለ። ይህም ሀሳብ ተቀባይነት አገኘ። ዝግጅትም ተጀመረ። እውሮቹና ሞኞቹ ህዝቦች ይህ ሰው በአማልክቶቻችን ላይ የተነሳ ሰው ነው በማለት እንጨት ለእሳቱ እየተሸከሙ ይረዱ ነበር። የእንጨት ተራራ ተጠራቀመ። እሳቱም በነደደ ጊዜ ነጎድጓዱ ከፍ ብሎ ወደ ሰማይ ወጣ። የእሳቱ ነበልባል በጣም ከመክበዱ የተነሳ ወፎቹ እንኳ በአቅራቢያው መብረር አልቻሉም። ሁሉም ነገር በተዘጋጀ ጊዜ ህዝቡ በእሳት ዙሪያ ተሰበሰበ። ኢብራሂም ዓለይሂ ሰላም በሰንሰለት ወደዚያ ተወሰደ። እጆቹና እግሮቹ ታስረው ነበር። ነገር ግን እሱ የአላህ የቅርብ ወዳጅ ኸሊል ነበር። በመጥፎ ሁኔታ ውስጥ ቢሆንም እንኳን አላህ ላይ ባለው እምነት ጸንቶ ቆመ። በልብ ውስጥ ምንም አይነት ፍርሃትም ሆነ ድንጋጤ አልነበረ። ነምሩድና አማኞቹ ኢብራሂምን እሳት ውስጥ እንዴት እንደሚያስገቡት ተወያዩ። በመጨረሻ ትልቅ መወርወሪያ እንዲጠቀሙ ወሰኑ። ነምሩድ ኢብራሂም ዓለይ ሰላምን በሕይወት በመቃጠል ራሱን እንደ አምላክ ማረጋገጥ ፈለገ። በዚያን ጊዜ በሰማያትና በምድር ላይ ያሉ መላይካዎች አላህን እንዲህ ሲሉ ለመኑት። ያ አላህ አንተን በጣም የሚያስታውስህና የሚገዛህ ኢብራሂም እሳት ውስጥ ሊጥሉት ነው። እርሱ አንተን የማይረሳህ ነቢይ ነው። እባክህ እርዳን አሉ። አላሁ ሱብሐነሁ ወተዓላ ፍቃድ ሰጠ። አንደኛው መላይካም ወደ ኢብራሂም ጋር በመምጣት ነፋሶች በቁጥጥር ስር ናቸው፣ ከፈለክ እሳቱን ላጠፋልህ እችላለሁ አለው። ሁለተኛውም ውሃዎች በቁጥጥር ስር ናቸው፣ ከፈለክ ውሃ ፍትሽ እሳቱን ላጠፋለህ እችላለሁ አለው። ሶስተኛውም ምድር በቁጥጥር ስር ናት፣ ከፈለክ እሳቱ በምድር ውስጥ እውጣታለሁ አለው። ነገር ግን ኢብራሂም ዓለይሂ ሰላም ለሁሉም መለሰላቸው፣ በወዳጁና በፈለገው መካከል አትግቡ። ጌታዬ የሚፈልገውን ሁሉ ቀበላለሁ። ካዳነኝ ይህ ርህራሄው ነው። እንድቃጠል ከፈቀደ ይህ ከራሴ ጉድለት የተነሳ ነው። ኢንሻአላህ እታገሳለሁም አለ። በመወርወሪያውም ላይ ተቀምጦ ወደ እሳቱ ሊወረውሩት ባሉ ጊዜም እንዲህ አለ። አላህ ለኛ በቂ ነው፣ እርሱ የምንመካበት ጌታ ነው አለም። በዚህ ሰዓት ጅብሪል አለይሂ ሰላም መጣና ምኞታለህን ሲል ጠየቀው። ኢብራሂም አለይሂ ሰላምም አዎ ጥያቄ አለኝ፣ ነገር ግን ከአንተ አደለም አለው። ጅብሪል አለይሂ ሰላምም እየተገረመ ድጋሚ ጠየቀው፣ ለምን አላህን እንዲያድን አትጠይቀውም ሲል። እርሱ ድርጊቴን አውቆ ነው። ማን ነው እሳትን እንድትቃጠል ፍቃድ የሰጠው መቃጠል በእርሱ ትእዛዝ ብቻ ነው የሚከሰተው። እሳት ብቻ ስትሆን አትቃጠልም፣ አላህ እንድትቃጠል ስላዘዛት ብቻ ነው የምትቃጠለውም አለው። ለአላህ ሲል እሳት ውስጥ ወይም ጀሀነም እንኳን ለመግባት ዝግጁ ነበር። ይህ የተከበረ ነቢይ ምንም ፍርሃት አልተሰማውም ነበር። ወደ ነበልባሉ እሳት እየወደቀ ዙሪያው ያለው ትኩሳት ሲሰማው አላሁ ስብሓነ ወተዓላ ትእዛዙን ሰጠ። አንች እሳት ሆይ በኢብራሂም ላይ ቀዝቃዛና ሰላም ሁኝም፣ አለ። በአላህ ትእዛዝ እሳቱ እየተቃጠለ ቢሆንም ኢብራሂምን ግን ሊጎዳው አልቻለም። ታስረበት የነበረውን ገመድ ብቻ አቃጠለው። ኢብራሂም የተረጋጋ ነበር፣ አላህንም እያመሰገነ አከበረው። ልቡ ሙሉ በሙሉ በአላህ ፍቅር ተሞልቷል። ምንም ፍርሃት ወይም ጸጸት አልተሰማውም። አላህን በእውነት የሚወዱ ሰዎች እሳት እንኳን ፍርሃት ሊያመጣባቸው አይችልም። ሕዝቡ አለቆቹና ካህናቱ ትልቁን እሳት ከሩቅ እየተመለከቱት ነበር። ነበልባሉ በጣም ኃይለኛ ከመሆኑ የተነሳ ፊቶቻቸውን ሊያቃጥላቸውም ተቃርቦ ነበር። ነገር ግን ከተወሰነ ጊዜ በኋላ የማይታመን ነገር አዩ። አንድ ሰው ከእሳት ውስጥ እየወጣ ተመለከቱ። ሌላ ሰው ሳይሆን ኢብራሂም ነበር። በሰላም ወጣ። ፊቱም በአላህ ርኅራሄ ብርሃን ያበራ ነበር። ከእሳቱም በእርጋታ ወጣ። ከሃዲያኖቹ ይህንን ተአምር ባዩ ጊዜ የድንጋጤ ጩኸት አሰሙ። ይህ ተአምር ጣዖት አምላኪዎች አሳፈራቸው። ነገር ግን በልቦቻቸው ውስጥ ያለውን የቁጣ እሳት አላቀዘቀዘውም። ናምሩድ አንድ ጊዜ በዙሪያው ላሉት ሰዎች በሰማይ ላይ አምላክ ቢኖር እርሱን ማግኘትና ማሸነፍ አለብኝ ብሏቸዋል። ስለዚህም አንድ ግዙፍ ግንብ እንዲሰራ አዘዘ። አንዳንድ ምንጮች ግንቡ ለብዙ ቀናት ወይም ሳምንታት እንደተሰራ ይናገራሉ። የግንቡ ጫፍ ላይ ቀስቱንና ፍላጻውን ይዘው በመውጣት ወደ ሰማይ አነጣጥሮ ነጨፈ። አላሁ ሱብሓነሁ ወተዓላ ለዚህ የትዕቢት ተግባር ምላሽ ሰጠ። ፍላጻዎቹም በደም ተነክረው ተመለሱ። የነምሩድ ወታደሮች ይህንን አይተው ጮኹ። እዩ በሰማይ ላይ ያለውን አምላክ አቆሰልኩትም አላቸው። ነገር ግን ይህ የሞኝነት ኩራት ብቻ ነበር። አላህ ነምሩድን ለማዋረድ ተአምር አሳያቸው። ነገር ግን ነምሩድ አሁንም አላስተዋለም ነበር፣ በኩራትም ቀጠለ። ኢብራሂም አለይሂ ሰላምን ጠርቶ አምላክህን ጥራ በሙሉ ሰራዊቴ ወጋዋለሁ ብሎ ጌታውን እንዲጠራ ላከው። ከተወሰነ ጊዜ በኋላ ነምሩድ ኢብራሂም ከሩቅ ሲመጣ አየው። ነገር ግን ብቻውን ነበር፣ ከኋላው ምንም ሰራዊት አልነበረም። ነምሩድም ከፍ ባለ ድምጽ እየሳቀ እኔ ታላቅ ሰራዊት ሰብስቤ ነበር፣ አንተ ግን ማንንም አላመጣህም። ይህ ሁሉ ሰራዊት ለአንተ ብቻ አዘጋጀሁልህን። አምላክህ የት አለ ሰራዊቱ ሲል ተሳለቀ ኢብራሂም አለይ ሰላም በእርጋታ ጠብቅ፣ በቅርቡ ይደርስ አላለው። ከተወሰነ ጊዜ በኋላ ትልቅ የትንኝ ሰራዊት ነምሩድንና ወታደሮቹን አጠቃ። መንጋው በጣም ወፍራም ስለነበር ሰዎች አይኖቻቸውን እንኳን መክፈት አልቻሉም። እነዚህ ትንኞች አስፈሪ ኃይል ነበራቸው። የሰውን ስጋ እንኳን አጥንት ብቻ እስኪቀር ድረስ ይበሉ ነበር። ወታደሮቹ በህመም ግራ መጋባት ውስጥ ሲገቡ፣ ነምሩድ ፈርቶ ወደኋላ ሳይመለከት ወደ ቤተ መንግስቱ ሸሸ። እዛም ሲደርስ በሩን ዘግቶ ተቀመጠ። ደህናም እንደሆነ አስቦ ነበር። ነገር ግን አንድ ትንሽ ትንኝ በበሩ ላይ ባለው ቀዳዳ ገብታ ነበር። ይህ ትንሽ ፍጡር መጨረሻውን አመጣው። ትንኙ ወደ አፍንጫው በመግባት ወደ አንጎሉ ደረሰ። ውስጥም መንቀሳቀስና ድምፅ ማሰማት ጀመረ። በራሱ ላይ ትልቅ ህመም ፈጠረ። ህመሙንም ሊቋቋመው አልቻለም። ትንኙንም ለመግደል ራሱን ከግድግዳዎች ጋር ማጋጨት ጀመረ። የአባል ስራ ጊዜ ግን ሰዎችን ራሱን እንዲመቱት ቀጠረ። በደንብ ለሚመቱት ብዙ ገንዘብ እንደሚሰጥ ቃል ገባ። ለቀናት ወታደሮች ለአራት መቶ ዓመታት አክሊል የደፋውን የነምሩድን ራስ መቱት። አላህ ህመሙን በየቀኑ ይጨምርበት ነበር። ስቃዩም እየጠነከረ ሄደ። በመጨረሻም አንድ ወታደር ራሱን በጣም ጠንካራ በሆነ ኃይል መታው። ራሱን ፈረሰ። ነምሩድም ሞተ። ነምሩድ በዓለማዊ ኃይሉ ትዕቢተኛ ሰው ነበር። ህዝቦቹም በትንኞች ጠፉ። ደማቸውም ተሟጠጠ። አካላቸውም ከንቱ ሆነ ቀረ። ለመላው የሰው ልጅም ልዩ ትምህርት ሆነ። ነምሩድ አላህን የተቃወመና ነቢዩን በእሳት ውስጥ የጣለ ሰው ነበር። ይሄ የህይወት ታሪክ ምርቶችንና ማስጠንቀቂያዎችን አስቀርቶ አልፏል። በትንሽ ነፍሳት የተነሳ አሳፋሪው ሞቱ ሁል ጊዜ ይታወሳል። ይህ ክስተት ከኢማም ሻፊዒ ታዋቂ መልስ ጋርም ይገናኛል። አንድ ቀን አንድ ሰው ኢማም ሻፊዒን እንዲህ ሲል ጠየቀው፣ አላህ ትንኝን ለምን ፈጠረ? ኢማም ሻፊዒም ሰዎችን ለማስታወስ ነው፣ እንደ ነምሩድ ያሉ ኩራተኛ ሰው በትንሽ ፍጡር ተሸንፎ ነበር፣ ከኋላው ያለው ጥበብ ይህ ነው ሲል መለሰለት። አላህ ከኩራትና ከትዕቢት ይጠብቀን። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ሰብስክራይብ ያላረጋችሁት